ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩትዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህርማዶ ለእናንተ ውድ አድማጮቻችን ለዚህ ሰዓት ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ ማድረግ እንዳይረሳ፣ አበረታቱን። እንዲሁ ቤተሰሞን ካሻችሁ ሰብስክራይብ ማድረግ ይቻላል። በሀሳብ አስተያየታችሁ ዛሬ የት ነበራችሁ? አንፊልድ ሮድ ስቴዲየም ሊቨርፑሎች በአርሰናል ደማቅ አቀባበል ተደርጎላቸው 20ኛውና 21ኛው ደቂቃ ላይም ግብ አስቆጥረው ጨዋታውን ሲመሩ ወደ ነበሩበት ጨዋታ ነበራችሁ፣ ወይንስ በሊዩስ ካምፓናስ ስቴዲየም ኤል ክላሲኮ ባርሴሎና ከሪያል ማድሪድ ያደረጉት እጅግ ውብና ማራኪ ለተመልካች አዝናኝ ሪያል ማድሪድ አመቱን ያለ ግዙፍ ዋንጫ የሚያጠናቅቅበት ምናልባት ደግሞ ባርሴሎና ከአንድ ጨዋታ በኋላ ዋንጫውን ሊጠቀለል የሚችልበት አጋጣሚ የተፈጠረበት ቅጽበት ነበር። የትኛው ስቴዲየም ነበራችሁም በሀሳብ መስጫ ሳጥናችን ላይ የየስቴዲየም ውሏችሁን ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን ሊቨርፑል አርሰናል ቤት የተወሰኑ መረጃዎችን ይዘናል። በተለይም ከሊቨርፑል የዝውር ጉዳይ ጋር በተያዘ የሁጎ ላርሰንን ጉዳይ በተመለከተም አዳዲስ የወጡ መረጃዎች አሉ። በዛ ላይ ደግሞ የሊቨርፑል የአማካይ ስፍራ ተጫዋች አሌክሲስ መካሊስተር አሁን በሪያል ማድሪድ አይኖች ስር ዳግም ወድቋል። ለመሆኑ ዴክላን ራይስ በአምፊልድ ሮድ ስቴዲየም የሊቨርፑልና የአርሰናል ጨዋታ ለምንድን ነው ያልታደመው? በርካታ መረጃዎች እየወጡ ነው። እኛም መረጃዎችን ለማፈላለግ ጥረት እያደረግን ነው፣ እናደረሳችኋለን ይሄንን ጉዳይ። ከ51 ዓመት በኋላ ለመጀመሪያ ጊዜ በአንድ የውድድር ዓመት ማንቸስተር ዩናይትድ 17ኛ የፕሪምየር ሊግ ሽንፈቱን አስተናግዷል። ዩናይትድ ፕሪምየር ሊጉን እርግፍ አድርጎ የተወ ይመስላል። በዌስትሃም ዩናይትድ ሁለት ለባዶን የተሸነፈው ከሽንፈቱ በላይ የሌን የሮ ጉዳት አንገብጋቢ ነው። በማንቸስተር ዩናይትድ በኩል ግን ለየት ለየት ያሉ? መረጃዎችንም እንደዚሁ አሰናድተን ይዘንላችሁ መተናል። ዩናይትድ በፕሪሚየር ሊጉ የሚያጣው ነገር ቢኖር 17ኛ ሆኖ መጨረስን ካመጣ ብቻ ነው። ከዛ ውጭ በፕሪሚየር ሊጉ የተለየ ነገር ያመጣል ተብሎ አይጠበቅም። ቼልሲዎች እጅግ በጣም ውዷን ሶስት ነጥብ በሴንት ጄምስ ፓርክ ስቴዲየም ጥለዋል። ለኒኮላስ ጃክሰንም የፕሪሚየር ሊግ ዓመቱ ተጠናቋል በቀይ ካርድ ስለወጣ ጃክሰን ለፍጻሜ ጨዋታ ብቻ በኮንፈረንስ ሊግ ይጠበቃል። ቼልሲዎች ውዱ ነጥባቸውን ሲጥሉ ግን የቼልሲ የነጥብ መጣል የቀጣይ የአውሮፓ ሻምፒዮንስ ሊግ ትንቅንቅን ለቀጣይ ሳምንት አሸጋግሮታል። የቼልሲን ሽንፈት የተመለከተው ኖቲንግሃም ፎረስት ነጥብ ጥሏል። ያውም በሌስተር ሲቲ በኋላም ላይ ነጥብ ከጣለ በኋላ እጅግ በጣም ከባዱ ዝግብ በባለቤቱና በአሰልጣኝ ሆኖ ስፕሪንቶ ሳንቶስ መካከል ተመለከትን። ቶትናም ሆትስፐርስ ከዚህ የተሻለ መጥፎ ውጤት አያስመዘግብም። ልክ እንደ ዩናይትድ ሁሉ ግርጌው ላይ ነው ያለው የቶትናም ደግሞ የከፋ ነው 17ኛ ነው ያለው ከወራጁ ቀጥሎ የምናገኘው ቡድን አሁን ቶትናምን ነው ወይም በሚቀጥለው የውድድር ዓመት በፕሪሚየር ሊግ ከተረፉ ክለቦች ግርጌ የምናገኘው ቶትናምን ነው ዛሬም ተሸንፏል በኢትዮጵያ ፕሪሚየር ሊግ የዘጠነኛ ሳምንት መርሃ ግብሮች እንደዚሁ ቀጥለው እየተካሄዱ ይገኛሉ በኢትዮጵያ ፕሪሚየር ሊግ የዘጠነኛ ሳምንት ስፖርታዊ መረጃዎቻችን እንጀምርበት ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ሃያ ዘጠነኛ ሳምንት መራ ግብር አዳማ ከተማ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ አንድ ለባዶ በሆነው ውጤት ድል አድርገዋል። የአዳማ ከተማን ብቸኛ የጨዋታ ግብ ስንታየው መንግስቱ አርባ አምስተኛው ደቂቃ ላይ ማስቆጠር ችሏል። አዳማ ከተማን የማሸነፊያ ግብ ካስቆጠረም በኋላም ነጥቡን እንግዲህ አዳማ ከተማ ወደ 26 በማሳደግ 16ኛ ደረጃ ላይ ተቀምጠዋል። ቢያንስ በቀጣይ ውድድር ዓመት በፕሪሚየር ሊጉ ለመቆየት በሚደረገው ጥረት ላይ ማለት ነው። ቅዱስ ጊዮርጊስ በአርባ ነጥብ በጊዜያዊነት ስድስተኛ ደረጃ ላይ ተቀምጠዋል። ቅዱስ ጊዮርጊስም ወደ ላይ ማደግ የሚችልበትን ነጥብ እንደዚሁ ማስመዝገብ ሳይችል የቀረበት ነው። የኢትዮጵያ ፕሪምየር ሊግ የዘጠነኛ ሳምንት መርሃግብሮች ግብሮች እንደዚሁ ቀጥለው እየተካሄዱ ይገኛሉ። በቀጣዩ ስፖርታዊ መረጃችን ደግሞ ቀጣዩን ጨዋታ እንደዚሁ የምናደርሳችሁ ይሆናል። ኤል ክላሲኮ የመጨረሻው የ2024 25 የውድድር ዓመት ተካሄደ። ዘንድሮ ሲገናኙ ለአራተኛ ጊዜ ነው። አራቱም በባርሴሎና ድል አድራጊነት ተጠናቋል። ባርሴሎና በዛሬው ጨዋታ ላይ አራት ለሶስት በሆነ ውጤት ነው ድል ያደረገው። የባርሴሎናን የማሸነፊያ ግባዎች ራፊኒያ ሁለት ላሚን ያማልና ጋርሺያ ሲያስቆጥሩ፣ ለሪያል ማድሪድ ሶስቱንም ግቦች ኪሊያን ምባፔ ማስቆጠር ችሏል። ሪያል ማድሪድ በዘንድሮ የውድድር ዘመን ባደረጋቸው አራት የኤል ክላሲኮ ጨዋታ አስራ ስድስት ገቦች ከባርሴሎና ተቆጥሮበታል ሁሉንም ተሸንፏል ኬሊያን ምባፔ ግን ሃትሪክ መስራቱን ተከትሎ በመጀመሪያ አመቱ የበርካታ ግብ የማስቆጠር ሪከርድን በ39 ገቦች መስበር ችሏል ምባፔ 27ኛ የላሊጋ ጎሉን በማስቆጠር ኮኮ ግብ አግቢዎች ደረጃውንም እንደዚሁ መምራት ጀምሯል ባርሴሎና ማሸነፉ ተከትሎ መሪነቱን ወደ በሰባት ነጥብ በማስፋት ሻምፒዮንነት እድሉን ወደ አንድ ጨዋታ ብቻ ዝቅ አድርጎታል። ባርሴሎና በ82 ነጥብ ይመራል። ሪያል ማድሪድ በ75 ይከተላል። የፊታችን ረቡ ሪያል ማድሪድ ከማሎርካ፣ ሐሙስ ኤስፓኞል ከባርሴሎና ጨዋታቸውን ያደርጋሉ። ስለዚህ የሐሙስ የሮቡ ጨዋታ ሪያል ማድሪድ በማሎርካም ከተሸነፈ ባርሴሎና ሻምፒዮን ሆናል። አሊያም ሐሙስ ኤስፓኞልን ባርሴሎና ካሸነፈ ላሊጋው ይጠናቀቃል። ጨዋታው ለተመልካች ትንሽ አዝናኝ ከሚያደርጉት ቅጽበቶች አንደኛው ግብ ለማስቆጠር ገና አምስተኛው ደቂቃ ላይ ኬልያን ምባፔ ሪያል ማድሪድን ቀዳሚ አደረገ። ከዛ እንደገና አስራ አራተኛው ደቂቃ ላይ ኬልያን ምባፔ ሁለተኛ ግብ አስቆጥሮ ሪያል ማድሪድ እስከ አስራ ዘጠነኛው ደቂቃ ሁለት ለባዶ ባርሴሎናን ይመራ ነበር። ከዚህ በኋላ ነው ውጤት የተቀለበሰበት። ጋርሻ 19ኛው ደቂቃ ላይ ባርሴሎናን ሁለት ለአንድ እንዲመራ አደረገ። ላሚን ያማል 32ኛው ደቂቃ ላይ አቻ አደርጎ ልክ ክርስቲያኖ ሮናልዶ የባርሴሎና ደጋፊዎችን ተረጋጉ ባለበት መንገድ ደስታውን ገለጸ። 34ኛው ደቂቃ ላይ ራፊን ያስቆጠረ 45ኛው ደቂቃ ላይ ራፊን ያደገመና ሁለት ለባዶ ሲመራ የነበረው ሪያል ማድሪድ በ25 ደቂቃ አራት ግቦችን ሪያል ማድሪድ ላይ ያስቆጥሩ ባርሴሎና አራት ለሁለት መመራት ጀመረ። ሰባኛው ደቂቃ ላይ ኬሊያን መባፔ ግብ አስቆጥሮም ጨዋታውን ወደ አራት ለሶስት ቢያጠበውም ግን ከዛ በላይ ግብ በጨዋታው ላይ ይገኝ አልቻለም። በአጠቃላይ ባርሴሎና 16 ለ7 በሆነ ውጤት ሲዝኑን አጠናቋል። በባርሴሎና የአሰልጣኝነት ታሪክ ውስጥ አራት የመጀመሪያ ኤል ክላሲኮ ጨዋታዎችን ያሸነፈው ፔፕ ጋርዲዮላ ነበር። ሃንሲ ፊሊክ ይሄንንም ሪካርድ ከፔፕ ጋርዲዮላ ጋር እንደዚሁ መጋራት ሲችል ባርሴሎናም አንድ ቀሪ ጨዋታ ብቻ የሚያሸንፍ ከሆነ የስፔን ላሊጋ የ2024/25 የውድድር ዓመት ሻምፒዮን መሆኑን ያረጋግጣል። ሌላኛው ውድ ቤተሰቦቻችን በስፔን ላሊጋ የነበረው መርሃ ግብር በትልቁ ሲጠበቅ የነበረው የሌጋኝሽ እና የኤስፓኞል ጨዋታ ነው። ኤስፓኞል እንግዲህ በሌጋኝሽ 3 ለሁለት ተሸንፏል። የሌጋኝሽን ሶስት የማሸነፊያ ገቦች ሲሴ ዶማንዴ እንደዚሁም ደግሞ ኩምባ ላይ ማስቆጠር ሲችሉ በራሱ መረብ ላይ ለኢስፓኞል ሁለቱን ግቦች ካቢያሪያር እንዲሁም ሚላ ነበሩ ማስቆጠር የቻሉት ግን ክለቡን ከሽንፈት መታደግ አልቻሉም። በጣሊያን ሴሪያም የተወሰኑ ጨዋቶች ተጠናቀው ነበር። ይህን መረጃ ስናጠናቅር አንደኛው ሄላስ ቬሮናም ከሌቼ ያደረጉት ጨዋታ ነበረ። ጨዋታው አንድ ለአንድ በሆነ አቻ ውጤት ተጠናቋል። ክሪስቶፎቪች ለሊሴ 23ኛው ደቂቃ ላይ እንዲሁም ኮፓል 41ኛው ደቂቃ ላይ ለሄላስ ቬሮና ያቻነቷን ግብ ማስቆጠር ሲችል በሌላኛው ጨዋታ ዩዲኒዜም ከሞንዛ ጋር ያደረገውን ጨዋታ በሜዳውና በደጋፊት ሁለት ለአንድ በሆነ ውጤት በሞንዛ ተሸንፏል። ዩዲኒዜ ግብ ለማስቆጠር ካፒሪ በሞንዛ በኩል ሃምሳ ሁለተኛው ባልዴ ዘጠናኛው ጠናኛው ደቂቃ ላይ ማሸነፊያዋን ግብ ሉካ 75ኛው ደቂቃ ላይም የዩዱኒዜን ብቸኛ ግብ እንደዚሁ በጨዋታ ላይ ማስቆጠር ችሏል። ኤን መረጃ ለእናንተ ውድ አድማጮቻችን ስናጠናክር የተጠናቀቀው አንደኛው ጨዋታ የባየር ሌቨርፑሰን እና የቦሩሲያ ዶርትመንድ ጨዋታ ነበረ። በሩሲያ ዶርትመን ባየር ሌቨርፑሰንን አራት ለሁለት በሆነ ውጤት ማሸነፍ ችለዋል። አራቱን የቦሩሲያ ዶርትመንድ ግቦች ብራንት፣ ሪያርሰን፣ አዲሚ እና እንደዚሁ ምሴሪ ጊሪያሴ ሲያስቆጥሩ የባየር ሌቨርፑሰን ሁለት ገባዎች ፍሪፖንግ እና ሆፍማን ማስቆጠር ችለዋል። ቦሩሲያ ዶርትመንድ ቀጣይ ውድድር ዓመት የአውሮፓ ትኬትን ለመቁረጥ በሚደረገው ጥረት ላይ እጅግ በጣም ወሳኝ ቦታ ላይ ተገኝቷል። በባርሴሎና እና በሴልታቪጎ መካከል በሴቶች የስፔን ላሊጋ የመጨረሻ ጨዋታ ተካሂዶ ነበረ። የ2425 የውድድር ዓመት አስደናቂው ቡድን ሪያል ቤትስ በአስደናቂው ሌላኛው ቡድን ባርሴሎና 9 ለ0 ነው የተሸነፈው። ባርሴሎና ሴቶች ከሜዳቸው ውጪ 9 ለ0 ካሸነፉ በኋላ የ2425 የስፔን ላሊጋ የሴቶች ዋንጫ አሸናፊ ሆነዋል። አስረኛ የላሊጋ ዋንጫቸውን ነው ሴቶቹ ማሳካት የቻሉት። ይህ ደግሞ ለስድስተኛ ተከታታይ ውድድር ዓመት ዋንጫውን ያሳኩበት ዓመት ሲሆን በዘንድሮ ውድድር ዓመት ቼልሲዎችም ለሴቶቹ የፕሪሚየር ሊግ ዋንጫ ሲያሳኩ ለስድስተኛ ተከታታይ ዓመት ነው። በስፔን ደግሞ ባርሴሎናዎች ተቆጣጥረውታል ላሊጋውን ለስድስተኛ ተከታታይ ዓመት የስፔን ላሊጋ የሴቶች አሸናፊ በመሆን በሻምፒዮንስ ሊግ ፍጻሜ ቡድኖች እንግዲህ የሚለብሱት መለያ ተለይቷል። የዘንድሮ የአውሮፓ ሻምፒዮንስ ሊግ ውድድር ፍጻሜ በኢንተር ሚላን እና በፒኤስጂ መካከል ይደረጋል። በፍጻሜ ጨዋታው የጣሊያኑ ክለብ ኢንተር ሚላን ቢጫ መለያ እንደሚለብሱ ተገልጿል። እንዲሁም ግብ ጠባቂያቸው ያንሶመር ብርቱካናማ ቀለም ያለው መለያ ለብሰው የሚጫወት ይሆናል። የፈረንሳዊ ክለብ ፔስጂ በበኩሉ ዋና ማሊያ ለብሰው የሚጫወቱ ሲሆን ግብ ጠባቂያቸው ጆኖሮማ አረንጓዴ መለያን ይለብሳል። የፍጻሜ ጨዋታው ከሀያ ቀናት በኋላ ቅዳሜ ግንቦት 23 2017 ዓ ም ሙኒክ አሊያን ዛሬና ስቴዲየም ላይ እንደሚደረግ ይታወቃል። ስለዚህ እንደ ባለ ሜዳ የሚቆጠረው ቡድን ፓርሰን ጀርሜን ሆኗል ማለት ነው። በጣም መውጣት ስነስርዓቱ ላይ ዋና ማሊያቸው ለብሰው መጫወታቸው በራሱ የሚሰጠው የራሱ የሆነ ጥቅም ተነሳሽነት አለ ይባላል እና ምናልባት ፓርሰን ጀርሜን ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማንሳት በሚያደርገው ጥረት ላይ ይህ አድቫንቴጁ ይጠቅመዋል የሚለው እንመለከታለን። ኢንትር ሚላን ከ2010 በኋላ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማንሳት የሚያደርገው ተጋድሎ እንደሆነም ይታወቃል። ዩቬንቱሶች ቪክተር ኦስሜን ጉዳይ አሁን መከታተል ጀምረዋል። በአመቱ መጨረሻ ላይ እንግዲህ ከናፖሊ ጋር ድርድር ያደርጋሉ ከተባሉ በርካታ የአውሮፓ ክለቦች ዩቬንቱስ ተገኝቷል። በርካታ ያሉት ተጮችን ቀጣይ ውድድር ዓመትም ከክለቡ ያሰናበታል ተብሎ ነው የሚጠበቀው። ዩቬንቱስና በቀጣይ ከናፖሊ ጋር ድርድር የማድረግ እንደዚሁ ፍላጎት አላቸው እየተባለ ነው። የተጫዋች ስሙን ከዩናይትድ ጋር ሰማን። ዩናይትድ በ ሳምንታዊ ደሞዝ ጉዳይ ከተጫዋቹ ጋር መግባባት አልቻለም። የሳውዲ ክለቦች ግን ትልቅ ፕሮጀክት ይዘው እየጠበቁት ነው። ያው የሳውዲ ፕሮጀክት አንደኛው አማ ላይ የዝውውር ሂሳብ ለክለብና አማ ላይ ሳምንታዊ ደሞዝ ለተጫዋች ማቅረብ እንደሆነ ይታወቃል። በዚህ ነገር ለቪክተር ኦስሜንም ቀርቦለታል። ቀጣይ የአውሮፓ ዝውውሮች የማይሳኩለት ከሆነ መዳረሻው የሳውዲ ፕሮሊግ ይሆናል ተብሎ ሲጠበቅ ከዛው ከጣልያን ግን የናፖሊዮን የፊተ ሶራጥቄ የሆነ በጋላት ስራ የሚጫወተውን ተጫዋች ለመውሰድ ጥረት እያደረገ ያለው ዩቬንቱስ ነው። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን ለሞንሻገር ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ላይክ ሰብስክራይብ፣ ሼር እያደረጋችሁን በድጋሜ መልካም ቆይታ ተመኘን። ኖቲንግሃም ፎረስት የፕሪሚየር ሊጉን ሌላ ውድ ነጥብ ከጣሉ ክለቦች አንደኛው ነው። በዛ ላይ ደግሞ የበርካታ ትልቅ ክለቦችን ውጤት አይቶ ነበረ ወደ ሜዳ የገባው ኖቲንግሃም ፎረስት ጨዋታው ከሌስተር ሲቲ ያውን መውረዱን ካረጋገጠው ቡድን ጋር ነበር። ጨዋታው ሁለት ለሁለት ተባብሎ የሆነ አቻ ውጤት ነው መጠናቀቅ የቻለ ውድ ቤተሰቦቻችን። ግብ በማስቆጠር ቀዳሜ የነበሩ ሌስተር ሲቲዎች ናቸው ከወዲ 16ኛው ደቃ ላይ። ከዛ በኋላ ጊፕስ ዋይት 25ኛው ደቃ ላይ አቻ ረገ አንድ ለአንድ ሆኑ። ውድ 56ኛው ደቃ ላይ ኖቲንግሃም ፎረስትን መሪ ያደረገ ግብ ያስቆጠርም ቡናንቴ፣ 81ኛው ደቃ ላይ ሌስተር ሲቲን ሁለታቻ እንዲወጡ አደርጓቸዋልና በዚህ ምክንያት ኖቲንግሃም ፎረስት በፕሪሜሉ ወደ አምስተኛ ማደግ የሚችልበትን እድል አልተጠቀመም። በዚህ ምክንያት የኖቲንግሃም ፎረስት ባለቤት ኢቫንጀሊስ ማርካንኪስ ከኑኖ ስፕሪንቶ ሳንቶስ ጋር ሜዳ ድረስ ገብተውን የተጣሉት ሲጨቃጨቁ ነበር ለረጅም ደቂቃ፣ ምክንያቱም ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን በራሳቸው መንገድ ማግኘት የሚችሉበትን እድል ስላልተጠቀሙ አሁን በደረጃ ሰንጠረዡ ላይም እንግዲህ በትልቁ የሚጠበቀው ኒካስል ዩናይትድ በ66 ነጥቦች ሶስተኛ መቷል። ማንቸስተር ሲቲ በ65 ነጥብ ወደ አራተኛ ተንሸራቷል። ቼልሲ በዛው 63 ነጥብ ላይ ቀርቷል። አስቶን ቪላ 63 ነጥብ ደርሷል። በዚህ ሳምንት ማሸነፉን ተከትሎ ኖቲንጋም ፎረስ 62 ነጥብ ላይ ነው የሚገኘው። ቀጣይ ሁለት ጨዋታዎች ይቀሩታል። ከሁለቱ ጨዋታም 6 ነጥብ ብቻ ማግኘት ይችላል። 68 ነጥብ ማድረስ ይችላል ማለት ነው። ነገር ግን ቀጣይ ኖቲንጋም ፎረስት የአውሮፓ ሻምፒዮንስ ሊግ ትኬትን ትኬት ለመቁረጥ በሌሎች ክለቦች ላይ የተንጠለጠለ ይሆናል ማለት ነው። አንቶኒ ላንጋ ኖቲንግሃም ፎረስትን ከተቀላቀለ ጊዜ አንስቶ ከየትኛውም የማንቸስተር ዩናይትድ ተጫዋች የበለጠ የፕሪሚየር ሊግ አሲስት ማድረግ የቻለበትም ጨዋታ ነበር። በጨዋታው ላይ አስራ ዘጠነኛውንም አሲስት ማድረግ ችሏል። የቶትናም ሆትስፐርስ ጉዞ በየቀኑ አስከፊ ነው። ውድ ቤተሰቦቻችን አሁን በሚቀጥለው የውድድር ዓመት በፕሪሚየር ሊጉ መትረፋቸውን ካረጋገጡ 17 ቡድኖች 17ኛው ቡድን አሁን ቶትናም ሆትስፐርስ ግርጌው ላይ ተቀምጧል። ያውም በሜዳውና በደጋፊው ፊት በክሪስታል ፓላስ ሁለት ለባዶ ተሸንፏል። 45ኛውና 48ኛው ደቂቃ ላይ ኢብሪቼ ኢዜ ነበር ሁለቱን የክሪስታል ፓላስ የማሸነፊያ ግቦች እንደዚሁ ማስቆጠር የቻለው በሁለቱ ክለቦች መካከል ካደረገው ጨዋታና ከክሪስታል ፓላስ ድል በኋላ ቶትናሞትስፐርስ በ38 ነጥብ 17ኛ ደረጃ ላይ እንደዚሁ ሲቀመጥ በቶትናም በኩል በውድድር ዘመኑም ካደረጉት 36 ጨዋታ 20 ላይ ምንም ነጥብ ሳያገኝ ተሸንፎ ወጥቷል። በተቀሩት 16 ነጥብ ነው እንግዲህ ነጥብ በመጋራት ወይም ሶስት ነጥብ ማግኘት የቻለው ይህ የቶትናሞትስፐርስ እጅግ በጣም አስከፊ ውድድር ዓመት ነው። በዛ ላይ ሌላ አስከፊ የሚያደርገው ገና 18ኛው ደቂቃ ላይ ዲያን ኮዙቭስኪ ጉዳት አጋጥሞት ከሜዳ ተቀይሮ ወጥቷል። የሌላኛው ከባዱ ነገር ነው። እንግሊዛዊ ተጫዋች ሃሪኬን ለብዙ ዓመታት ያስጠበቀውን ዋንጫ ድል የማይታመን ስሜት ካለው በኋላም ከባየር ሞኒ ጋር ዋንጫን ያሸነፈው ሃሪኬን ተደስቻለው፣ ይህን ቅጽበት ከደጋፊዎች ጋር ለማሳለፍ ብዙ ጥረትና መስዋዕትነት ከፍለናል ብለዋል። ለቶትንሃም ዩሮፕ ሊግ ፍጻሜ መድረስ ያነሳው ሃሪኬን ለፍጻሜ የቀድሞ ክለቤ ቶትንሃም መድረሳቸው በጣም አስደስቶኛል ብሏል። በእነሱም ኮርቻለሁ ብሏል። ለእነሱ የውድድር አመቱ አስከፊ ነበር። አሁን ግን የሮፕ ሊግ ዋንጫ ለማሸነፍ አንድ ጨዋታ የሚቀራቸው ሲል ሃሪኬን ተናግሯል። አክሎም ጨዋታውን እመለከተዋለሁ፣ ዋንጫውን ቶትንሃም እንደሚያሸንፍና ቀጥ የውድድር አመት የአውሮፓ ሻምፒዮንስ ሊግ ትኬትን እንደሚቆርጥ ተስፋ አደርጋለሁ ብሏል። የቶትንሃምም የዩናይትድም የዘንድሮ ተስፋ የሮፕ ሊግ ነው። አንዱ ይስቃል፣ አንዱ ያለቅሳል። እንግዲህ ሃሪኬን ከክለቤ ጎን እሆናለሁ እንደሚያሸንፉ እርግጠኛ ነኝ ብለዋል። የምዕራብ ለንደኑ ክለብ ቼልሲ ከኒካስል ዩናይትድ ጋር ያደረጉትን ጨዋታ ተሸንፈዋል። ሴንት ጄምስ ፓርክ ስቴዲየም ላይ የነበረውን ጨዋታ ነው ሽንፈት የገጠማቸው። ሁለት ለባዶ በሆነ ውጤት ኒካስል ሲያሸንፍ ሳንድሮ ቶናሊ ሁለተኛው ደቂቃ ላይ ብሩኖ ጉማሬሽ ዘጠና አንደኛው ደቂቃ ላይ ሁለቱን ግብ ሲያስቆጥሩ በቼልሲ በኩል ኒኮላስ ጃክሰን ገና በ 36 ኛው ደቂቃ በቀይ ካርድ ከሜዳ ለሚሰናበት ግድ ብሎታል። ሰማዮቹ በውድድር ዘመኑም ዘጠነኛ ሽንፈታቸውን ያስተናገዱት። ኒካስል ዩናይትድ ቼልሲን በአንድ የውድድር ዓመት ሁለት ጊዜ ሲያሸንፈው ከ38 ዓመት በኋላ ይህ ለመጀመሪያ ጊዜ ነው። በኒኮላስ ጃክሰን በኩል ቀይ ካርድ መመልከቱን ተከትሎም የውድድር ዓመቱ ለሱ ተጠናቋል ማለት ነው። ከዚህ በኋላ ኒኮላስ ጃክሰንን የምንመለከተው በተወዳጁ የእንግሊዝ ፕሪሚየር ሊግ ሳይሆን በኮንፈረንስ ሊግ ጨዋታ ብቻ ይሆናል። በፕሪሚየር ሊጉ ካደረጋቸው ሶስት የገባ አስተዋጽኦች በላይ የተመለከታቸው የካርዶች ብዛት አራት ደርሷል። በ2025 ኒካስል ዩናይትድ 66 ነጥብ፣ ቼልሲ 63 ነጥብ ላይ ናቸው። ቀጣይ አርብ ቼልሲ ከማንቸስተር ዩናይትድ፣ እንዲሁም ቅዳሜ አርሰናል ከኒካስል ዩናይትድ ጋር ጨዋታቸውን በተወዳጁ የእንግሊዝ ፕሪሚየር ሊግ በ37ኛ ሳምንት የሚያደርጉ ይሆናል ማለት ነው። በእንግሊዝ ፕሪሚየር ሊግ መርሃ ግብር ኦልድ ትራፎርድ ላይ ማንቸስተር ዩናይትድ በዌስት ሃም ዩናይትድ ሁለት ለባዶ በሆነ ውጤት ተሸንፏል። የዌስት ሃም ዩናይትድን ሁለት የማሸነፊያ ገቦች ሱሴክ 27ኛው፣ ጀረደ ቦን 57ኛው ደቂቃ ላይም እንደዚሁ ማስቆጠር ችለዋል። ማይሰር ዩናይትድ ያለፉትን ሰባት የፕሪሚየር ሊግ ጨዋታ ማሸነፍ አልቻለም። አምስቱን ተሸንፏል። ሁለታቻ ማይሰር ዩናይትድ በውድድር ዘመኑም 17ኛ የፕሪሚየር ሊግ ሽንፈታቸው ነው። ይህ ዩናይትድን ሌላ አስከፊ የውድድር አመት እንዲያሳልፍ ያደረገው ነው። አሁን በ39 ነጥብ 16ኛ ደረጃ ላይ ይገኛል። በፕሪሜር ሊጉ ከተረፉ ቡድኖች ውስጥ ዘንድሮ እንደማይወርዱ ካረጋገጡ ቡድኖች በደረጃ ሰንጠረዡም አስራ ስድስተኛ ላይ ያለ ቡድን ማለት ነው። በጨዋታው ላይ ማንቸስተር ዩናይትድ ከመሸነፉ በላይ እንደ ሌኔሮን ያለ ተጫዋች በጉዳት አቶታል። የተጫዋቹ ጉዳት መጠን እስከዚህ ሰዓት ድረስ የተረጋገጠ ነገር ባይኖርም አይኖርም የማንቸስተር ዩናይትድ የሕክምና ቡድን አባላት ግን ጉዳዩን በቅርብ እየተከታተሉ ነው ተብሏል። ሌኔሮ በጉዳት ምን ያህል ጨዋታ ያመልጠዋል የሚለው ደግሞ ሌላ በጣም ወሳኙ ጉዳይ ነው። ማንቸስተር ዩናይትድ 17 ጨዋታዎችን በፕሪሚየር ሊግ ተሸነፈ። ይህ እንግዲህ በማንቸስተር ዩናይትድ በ51 ዓመታት የእግር ኳስ ሕይወት ውስጥ እንደዚህ አይነት አስከፊ የውድድር ዓመትን አሳልፎ አያውቅም። ከ57 ዓመት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን 17 ሽንፈቶችን ያስተናገደው ማንቸስተር ዩናይትድ በዘንድሮ ውድድር ዓመት በተለይም የኦልትራፎርዱን በሜዳው ዘጠኝ የፕሪሚየር ሊግ ጨዋታን ሽንፈት ሲያስተናገደበት ማለት ነው ይህ ሲፈጠር በማንችስተር ዩናይትድ ታሪክ አራት ጊዜ ነው። የዘንድሮን ጨምሮ በኦልትራፎርድ ዘጠነኛ ሽንፈት ሲያስተናግድ 9331 9334 የውድድር ዓመት ላይ በኦልትራፎርድ በአንድ የውድድር ዓመት 9 ሽንፈቶችን አስተናግዶ ነበረ። ለዩናይትድ ፕሪሚየር ሊጉ በእርግጥ ካበቃም ቆየት እንዳለ ይታወቃል። በ36ተኛ ሳምንት እጅግ በጣም ተጠባቂው ጨዋታ በአንፊልድ ሮድ ስቴዲየም ሊቨርፑል ከአርሰናል ያደረጉት ጨዋታ ነበረ። ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቋል። በአንፊልድ ሮድ ስቴዲየም አርሰናል ቃል የገቡትን እንግዲህ የክብር አቀባበል ግራና ቀኝ ቆመው ለሻምፒዮኖቹ አጨብጨቡ አስገብተው ነበረ። መግቢያችን ላይ እንዳልናችሁ ሊቨርፑሎች ገና በ20ኛውና በ21ኛው በጋክፖና ሊዊስ ዲያዝ ገቦ ጨዋታውን ሁለት ለባዶ ይመሩ ነበረ። በኋላም ላይ ግን 47ኛው ደቂቃ ላይ ማርቲኔሊ ሰባ አንደኛው ደቂቃ ላይ ደግሞ ሚኬል ሜሪኖ ግብ አስቆጠሩና ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቋል። በጨዋታው ላይ ግብ አስቆጠሪው ሚኬል ሜሪኒዮ በሁለተኛ ቢጫ ካርድ ከሜዳ ለመውጣት ተገዷል። ሚኬል ሜሪኖ በአጠቃላይ ሊቨርፑል ግብ ማስቆጠሩን ተከትሎ ዘጠነኛ የሊግ ግቡን አስቆጥሯል። ይህ በአንድ የውድድር ዓመት በሁሉም መድረኮች ላይ ያስቆጠረው ከፍተኛ ግብም ሆኖ ተመዝግቦለታል ለሚኬል ሜሪኒዮ። ሁለቱ ክለቦች እንግዲህ ነጥብ ተጋርተው ወጥተዋል። በእንግሊዝ ፕሪሚየር ሊግ በዚህ ሳምንት የነበሩ የትልቅ ክለቦችን ጨዋታ ከተመለከትን አርሰናል ከሊቨርፑል አቻ ነው የተለያዩት። ቼልሲ ተሸንፏል። ዩናይተድ ተሸንፏል። ቶትናም ተሸንፏል። ሲቲም በተመሳያቸው ወጥቷልና በተለምዶ ቢግ ሲክስ የሚባሉ ክለቦች በዚህ ሳምንት ድል ሳያደርጉም የተጠናቀቀበት ሆኗል። ስለዚህ እምብዛም የደረጃ ለውጥ አላመጡም እኝህ ክለቦች። ይልቁንስ እንደነኒ ካስል ዩናይትድ ያሉ ክለቦች ግን ማሸነፋቸውን ተከትሎ በፕሪሚየር ሊጉ የደረጃ ሰንጠረዥ ለውጥ ያመጣ ሆኗል። ለማንኛውም ተወዳጁ የእንግሊዝ ፕሪሚየር ሊግ በቀጣይ በ36ተኛና በ37ተኛ ሳምንት መርሃ ግብሮች ከተደረጉ በኋላ የሚጠናቀቅ ነው የሚሆነው። ዴክላን ራይስ በአምፊልድ ካርሰናል ጋር በነበረው ጨዋታ ላይ ከቡድኑ ጋር አልተጓዘም። ጉዳዩ ትንሽ አነጋገሪም ለየት ያለም ነበረ። በርካታ የዜና ምንጮች ያልተጓዘው ለሊቨርፑል ተጫዋቾች ግራና ቀኝ ቆመው ሲያስገቡ ወደ ሜዳ ያንን ላለማድረግ እንጂ ጉዳትም የለበትም የግል ጉዳይም አልገጠመውም። ስለዚህ ወደ አንፊልድ ያላመራው ያንን ላለማድረግ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ ግን አሰልጣኝ ማይከል አርቴታ እንደዚሁም ደግሞ ለአርሰናል ቅርብ የሆኑ ታማኝ ምንጮች ዴክላን ራይስ እውነት እንደተባለው ለሊቨርፑል ላለማጨብጨብ ነው ያልሄደው ወይንስ የገጠመው ነገር በማስረጃ የሚቀርብ መቅረብ የሚችል ነው የሚለው የሚጠበቅ ነው የሚሆነው። እኛም መረጃውን እንዳገኘን ለእናንተ ውድ አድማጮቻችን የምናያጋራ ይሆናል። ናፖሊና አትሌቲኮ ማድሪድ ዳርዊን ኑኔዝን ለማስፈረም ፍላጎት አላቸው። በቀጣይ ክረምት ላይ ሊቨርፑል ይለቃል ተብሎ ይጠበቃል። በሊቨርፑል በኩል ሌላ በሪያል ማድሪድ መለማዮች አይን ውስጥ የወደቀው አሌክሲስ ማካሊስተር ነው። በተለይም ደግሞ ለአዲሱ አሰልጣኝ ዣቪ አሎንሶ የጨዋታ ፍልስፍና ዋነኛው ተጫዋች እየተባለ ይገኛል። በሪያል ማድሪድ ቤት ራሱ ዣቪ አሎንሶን የሚተካም እያሉት ይገኛሉ። ዣቪ አሎንሶ እንግዲህ የአሌክሲስ ማካሊስተር አድናቂና ለታክቲኩ በጣም ወሳኝ ተጫዋች አድርጎ ያምነዋል ይላል የማርካ ዘገባ ነው። ይህ ለሊቨርፑል ነገሮችን ትንሽ ከበድ ሊያደርግ ይችላል። በእርግጥ መካሊስተር ክለቡን የመልቀቅ ፍላጎት ይኑሮ አይኑሮ እስከዚህ ሰዓት እርግጥ አይደለም። ሊቨርፑሎች ሌላ ንግግር ያደረጉት ሁጎ ላርሰንን ለማስፈረም ነው። የአይንትራክ ፍራንክፈርቱ የአማካኝ ስፍራ ተጫዋች እጅግ በጣም አስደናቂ ብቃትን በዘንድሮ ውድድር ዓመት ሲያሳይ፣ በቀጣይ ደግሞ እንደ ዋታሩ ኢንዶ ያሉ ተጫዋቾችን ለመተካት በሊቨርፑል በኩል በቅዳቸው ውስጥም ጭምር የያዙት ተጫዋች እንደሆነ ይታወቃልና። በቀጣይ እዚህ ተጫዋችም ላይ ትልቅ ስራን ይሰራሉ ተብሎ ይጠበቃል። ውድ ቤተሰቦቻችን፣ ቃል ስፖርት ዩቲዩብ ቻናል እዚህ ሰዓት መርጠን ያሰናድናላችሁ አጫጭር ስፖርታዊ ጥንቅሮቻችን ይህን ይመስል ነበር። ጥቂት ደቂቃዎችን ብቻ ቆይተን እንመለሳለን። እስከዛው ሰናይ ጊዜ